ስጥልኝ ውድ ተመልካች እንዴ ናችሁ? ደና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው። እግዚአብሔር ይመስገን። እኔ በጣም ደና ነኝ። ውድ ተመልካች እንግዲህ በጣም በሚገርምና በሚደንቅ ሁኔታ ሞገስ እንግዲህ ወደ ኤርፖርት ምሳሌንና ምሳሌንና ብሩክን ወደ ሌላ ሀገር ምሳሌ

ኢፍራታና ማለት እንግዲህ መጎስንን ሊያስወግዱ እየተሯሯጡ ነበረና፣ ነገሮቹ ግን እነሱ እንዳሰቡ አልሆነላቸውምና እነሱ እንግዲህ በሌላ ሹፌር ነው ለመሄድ እያሰቡት ያሉት ነበረ። የታስኪ ሹፌር ይዘው ሲጓዙ ነበረ። በስተመጨረሻ ላይ እንግዲህ ሹፌሩ ማነው? መጎስ ሆኖ ተገኘ። እንግዲህ መጎስ ወደዚህ ወደዛ ሲያንቀሳቀሳቸው ነበረና መጎስ በመካከሉ አንተ ሰውዬ፣ ሪያድ የት ነው የምትወስደን? ምክንያት ምንድን ነው? ከየት ነው ወዴት ነው? ብለው ሲያነጋግሩት ነበረ። ነገር ግር ሁሉም ነገር እነሱ እንዳሰቡት አደለም የሆኑት፣ እና ነገሮቹ ግን በጣም ከባባድ ስለሆኑ ነገሮቹ ያው እንደሆኑ ሆኑታል እና የሆኑት ነገሮች እንግዲህ ያሰቡት ነገር እነሱም አልተሳካላቸውም ማለት ነው። ውድ ተመልካች እንግዲህ በመካከሉ ሞገስ ወደዚህም ወደዚያም ሲያረጋቸው ቀጥታ ወደ ኤሌፖርት ሳይወስዳቸው ወይዘሮ ማለት እንግዲህ ተበሳይታ፣ ወይኔ እኔ ዛሬ በጣም ተበላው፣ ወይኔ እኔ ታስኪ መስሎኝ፣ መጎስ እኮ ሆነ። መጎስ እንዴት ነው እንደዚህ የምታረገኝ? ምንድን ነው ምክናትክ? እኔ በስንት ነገር የተጎዳው ሰው ነኝ። ለምንድን ነው እንደዚህ የምታረገው? በሚል እንግዲህ ማለት አሁንም እጥፍ እጅግ በጣም በጣም ተበሳይታለች። እንግዲህ ምሳሌ መታከሟን አልወደድኩም። ምሳሌ ከታከመች እኔ በጣም እየተጎዳው ነው ምክንያቱም ለምንድን ነው ሁለመናዬ እየተበታተነብኝ ብላ እንግዲህ በጣም ማለት እየተናደደች ነው። እንግዲህ በስተመጨረሻ ላይም ሞገስ፣ ሁሉም ነገር እንደዛ እንዳረገ ኤፍራታ መጀመሪያውንም እንግዲህ ልታቅ ትችላለች። ነገሮቹ በጣም ከባባሪ ነገር ቢሆንም እንግዲህ ሁሉም ነገር ለበጎ ነውና፣ እንግዲህ ውድ ተመልካች እዚህ ጋር ደግሞ ማሌት እና ማሌትና ዝና ተያይዞ ነበረ። ማሌት እና ዝና የተያያዙበት ምክንያት አንተነህ አንቺ ነሽ እየተባባሉ ነው። እዚህ እንግዲህ ልጁ እንድትታከም እየፈለግሽው አንቺ ነሽ፣ እንዴት እንደዚህ ትለኛለህ? በሚል ሁኔታ እነሱም እንግዲህ በጣም እየተጣሉ ነው። እኔ ደግሞ ምንም አላረኩሽም ችግርሽ ምንድነው? ምንድን ነው የፈለግሽው? ነገርስ ምንድን ነው? በሚል ሁኔታ ዝናም እንግዲህ ከማለት ጋራ እየተሟገተ ነውና ማለት ማለት ደግሞ ምንም አዎ፣ እንዳላረከኝ በጣም ዝናን ስለፈራችው እውነት ነው ምንም አላረከኝም ከራሴ ነው ችግሩ ብላ አውቀን ራሷን እንዳጠፋች አርግታ ራሷን አሳመናለች ማለት ነው ወይዘሮ ወይዘሮ ማነች ሜላት ማለት ነው። እና ዝና ደግሞ አንድ ሁለት ከዝና ጋር ካለች ዝና ደግሞ አስጠንቅቆ እንደማይለቃት በጣም ስላወቀች ከሱ በኋላም እንግዲህ ብታማውም ትመውና በነገራችን ላይ እንደዛ ነው ያረገችው፣ እላችኋለሁ። እና ውድ ተመልካች ስለዚህ እንግዲህ በጣም በሚገርም ሁኔታ በጣም ነው አቶ ሞጎስ እየሳቀባት ምክንያቱም ምን ያክል እንደተጫወተባት ተሸፋፍኖ በጣም ነው ያሳቀኝ። እዚህ ጋር እንደገና ደግሞ ትዕግስትና ማነች ዳጣና ቅድስት በምነኛው እንደሆኑ በምነኛው እንደሚጨፍሩ ችግሩ ምን እንደሆነ ስለዚህ ታቃለች እና በጣም እነሱ እየጨፈሩ ነው ማለት ነው። ምክንያቱም ምሳሌ ሄዳ ታከማ ትመጣለች በሚል ሁኔታ ነው እንደዚህ እነሱ የሚጨፍሩት ማለት ነው። ውድ ተመልካች፣ ወደ ሚቀጥለው ቪዲዮ ደግሞ ስንሄድ እንግዲህ ሞገስ እና ዳጣ በእናትና በአባት በኩል ዳጣ እንግዲህ እናትም አባትም እንደሌላት ስሟን ደግሞ ዳጣ እንዳልሆነ ለራሷ የራሷ ስም እንዳወጣችና በራሷ እንደሰየመች ለብሩክ እየተናገረች ነበረ። ብሩክ ደግሞ እናትሽንም አባትሽንም አብረን እንፈልጋቸዋለን አይዞሽ የኔ ቆንጆ እያላት ነበረና ነገር ግን ነገሮቹ በጣም ከባበድ ነገር ስለሆኑ በመካከሉ ግን ሁሉም ነገር እየከበዳቸው ስለሚመጣ እንግዲህ ንግዲ ምንም ማድረግ አይቻልምና ስለዚህ ስለሁሉም ነገር እግዚአብሔርና እግዚአብሔር ብቻ ነው የሚያውቀውና እንግዲህ ዳጣ ደግሞ በአሁኑ ሰዓት እናትና አባቷን እንደማታውቅና መጎስ እንግዲህ መጽናናቱን እየሰጣት እንደሆነ እያሳየት ነው እያሳየት ነው። ግን ተስፋ ቆርጣለች። ተስፋ እንዳትቆርጥ መጎስ እያበረታታት ነው ማለት ነው እና እንግዲህ ሰላም ጤና ይስጥልኝ ውድ ተመልካች እየተከበራችሁና የተወደዳችሁ በመላ ዓለም ላይ የምትገኙት ይህንን ቪዲዮ ላይክ እና ሰብስክራይብ የምታደርጉ ውድ ቤተሰቦቼ ሁላችሁንም እወዳችኋለሁ፣ ሁላችሁንም አከብራችኋለሁ። በላይክ ላይም የምትመጡትም የማትመጡ ቪዲዮንም ገብታችሁ ላይክ እና ላይክ የምታደርጉትም ሁላችሁንም አመሰግናለሁ ማለት ነው እና ስለዚህ ይሄንን ቪዲዮ ሁሉ ገብ ቻናል ስለሆነ ላይክ እና ሰብስክራይብ እያረጋችሁ አብረን ብንጓዝና አብረን ብንቀጥልና የምናደርገውን ነገር አብረን በስራችን ብንተባበር የደውላ ምልክት ላይክ እና ሰብስክራይብ እያደረጋችሁ እያጠቆራችሁ ብንቀላቀል በጣም ደስ ይለናል። ጊዜው እንግዲህ ለማለማመር ነው እንጂ የሰው ነገር የሰው ነገርም እንደሆነ አስጠንቅቃችሁ ታውቃላችሁ። ለሰው ልጅ ተስፋ ስጡ። ተስፋ ስትሰጠን ዩቱብ ማናጅነርም ቪዲዮ ሽር ቢያደረግ ከሰው ጋራም የሚያገናኘ ነገር የለውም ይመስለኛል። ውድ ተመልካች ሁላችሁንም ባላችሁበት ቦታ እንወዳችኋለው። የሚበልጥ ደግሞ እግዚአብሔር በወደዳችሁ እግዚአብሔር እንዲወዳችሁ ለራሳችሁ ሰሎ አድርጎ ሰላም ለሀገራችን ለኢትዮጵያ ሲሆን ነው ድራማም ቀልድም ሁሉም ነገር የሚያምረውና ወደሚቀጥለው ቪዲዮ አብረን ስንሄድ እንግዲህ ውድ ተመልካች ከዚህ ቪዲዮ ላይ ብዙ ነገር መማርና መሻሻል የምንችለው ነገር እንዳለና እንዳለ ነው የምነግራችሁና ስለዚህ ሁላችሁም ባላችሁበት ቦታ የእግዚአብሔር ሰላምታ እንዲበዛላችሁ በዛላችሁና የእግዚአብሔር ሰላምታ ብዙት እንዲልላችሁ ለእኔ ምኞቴ ነው። እንግዲህ አንድ ቦታ ደግሞ ተሰብስበው እየበሉና እየጠጡ እንደሆነም ይሄን ቪዲዮ እያያችሁ ነው። በዚህ ቪዲዮ ደግሞ በድጋሜ ተመልሼ እገባበታለሁ ብዬ አስባለሁ። እንግዲህ ተመልካች እናንተ ግን የደረሳችሁ ሰዎች ላይክና እያደረጋችሁ እጎች አበረታቱኝ። በጣም ደስ የሚለኝ ስለ እውነት እና ከዚህ ቪዲዮ ስለ ድራማው አንዳንድ ነገር ትረዳላችሁ። ሁሉንም ነገር በደንብ ስንረዳና በደንብ ስናቅ ነው ስለ ቪዲዮ ጣም የምናቀው ያለ በለዛ ምንም የምናውቀው ነገር እያለ አይመስለኝም። ውድ ተመልካች ሁላችሁንም እወዳችኋለሁ፣ ሁላችሁንም አከብራችኋለሁ፣ ሁላችሁንም የእግዚአብሔር ሰላምታ እንዲበዛላችሁ ምኞቴ ነው ማለት ነው። እና እንግዲህ ውድ ተመልካች ስለዚህ በጣም ነው እየማከብራችሁ